ይሄ ምስሉ ላይ የምትመለከቱት ሰው በጊዜውና በዘመኑ እሱን የሚያክል የባዕድ አምልኮና መተት የሚሰራ ሰው እንዳልነበረ ነው የሚናገረው። እድሜው እንኳን በቅጡ አስር ዓመት ሳይሞላ ጅኖች እሱ በማያቀው መንገድ እንዳስጀመሩትና ከሁለት መቶ በላይ ጅን በስሩ እሱን ለመታዘዝ ቄቀንና ሌት ስታንድ ባይ ሆነው እንደሚጠብቁት ይናገራል። ለአስራ ሰባት ዓመታት ያህል ይሄን የባዕድ አምልኮና መተት ሲያከናውን እሱ መተተኛ አስማተኛ ወይንም ሳህር መሆኑን አያቅም ነበረ። ጅኖች እንደሚታዘዙኝና መተተኛ ወይንም ሳህር መሆኔን ያወቅኩት ይላል አንድ ቀን ከኔ ጋር አንድ ጅን ሆኖ በአካላዊ ምስሉ ግን ሰው የሆነ ሰው ከኔ ጋር አብሮኝ ይሄድ ነበር አለ። በአጋጣሚ አንድ ሰው መንገድ ላይ ያየናል አለ ያ ሰው ድምፁን ከፍ አድርጎ አንድ የአያ ቁርአንያ ሲቀራ ያ አብሮኝ የነበረ ሰው በአስቸኳይ ከእኔ ርቆ ሮጠ እኔ ብቻ ቀረው ያንን ሰውዬ ሄጅ የጠየኩት? ምን ሆኖ ነው አንተን ሲያይ አብሮኝ የነበረው ሰው የሸሸው ለምንድን ነው ብዬ ስጠይቀው አብሮህ የነበረ ሰው ሰው ሳይሆን ጅን ነው ብሎ ነገረኝ አለ ከዛ ጊዜ ጀምሮ ስለ እኔ ማንነት በደንብ መጠየቅ ሲጀምር በትክክልም እኔ የምታዘዛቸው ለጅኖቹ እኔ የምታዘዛቸው፣ እነሱም የሚታዘዙኝ ሰው ሆኜ አገኘሁት። በዚህ በስሕር እና በመተት ተግባሬ ላይ ብዙ ሰዎችን የሚጎዱ ነገሮችን አድርጌ አውቃለሁኝ። ሰዎች ይመጡና ለእኔ እከሌን ጉዳልን፣ የእከሌን ሕይወት አበላሽልን፣ አመሰቃቅልልን የከሌልና የከሊትን ትዳር በታትንልን፣ ይሉኛል። ይከፍሉኛለም። እኔም ያንን ነገር አደርጋለሁ። አሁን ላይ ግን በዛ ነገር ተጸጽቻለሁ እያለ ነው። ይሄንን የመተት ስራ ግለሰቦችን ብቻ ሳይሆን መጥተው የሚጠይቁኝ ተቋማት እንኳን ሳይቀሩ መጥተው ይጠይቁኝ ነበር። ከእነሱ መሃል አንድ የሱዳን የእግር ኳስ ክለብ ከቻድ የእግር ኳስ ክለብ ጋር ግጥሚያ ነበረው። እኔ ጋር መጥተው ያንን ክለብ እንድናሸንፍ አንተ መተት ስራለን ብለውኝ ሰርቼላቸዋለሁም በወቅቱ አራት ለባዶ እንዲያሸንፉ አድርጌያቸዋለሁ። ያ የተሸነፈው ክለብ በረኛ ከሽንፈቱ በኋላ ከሽንፈታቸው በኋላ ሲያወራ የነዛ ክለብ አጥቂ ወደ እኔ ኳስ ሲመታ ያ ኳስ አንድ ሆኖ ሳይሆን የሚመጣው አስርና አስራ አንድ ሆኖ ይመጡብኝ ነበር አለ አለ። ስለዚህ ሰውዬ ካንደበቱ ሳይሆን እውነታውን የምንረዳው ብዙ ሱዳናውያን ስለዚህ ሰውዬ ያውቃሉ። ስለሱ መተተኝነትና አስማተኝነትም ይናገራሉ። አሁን ላይ ግን ከፈጣሪው ታርቆ ታርሞ እየኖረ ያለ ሰው ነው። ከእንደዚህ አይነት መተተኛና መተት አስደራጊም አድራጊም አላህ ይጠብቀን። አላህ ይጠብቃችሁ። ቻው።